ሴሰ ሰራዊቶች አ አዛ ዴ ናቸው የጦመረ ሰራዊቶች አልሆ ሰሳክሞሰሰሱር የምጎየመናቸው አዕማድ አርእስት የሚባሉ ቀለማቶች አምስት ናቸው። ማን ማን ናቸው ቢሉ፣ ቀተለ፣ ተቀትለ፣ አቅተለ፣ ተቃተለ አስተቃተለ ናቸው። እንዲህም በአማርኛቸው ቀተለ አድራጊ፣ ተቀትለ ተደራጊ፣ አቅተለ አስደራጊ፣ ተቀታለ

የግስ ማስነሻ ቀለማቶች አምስት ናቸው። ማን ማን ናቸው ቢሉ ግዕዝ፣ ራብ፣ ሀምስ፣ ሳድስ፣ ሳብ ናቸው። አነሳሳቸውን በግዕዝ ቀተለ፣ በራብ ባረከ፣ በሀምስ የሰየ፣ በሳድስ ክሄለ፣ በሳብ ጦመረ ናቸው። ግስ የሚያስነሱ ቀለማቶች ሁለት ናቸው። ማንማን ናቸው ቢሉ ካዕብና ሳልስ ናቸው። የዚኸው ማስረጃ ሆረት የኃይላን እንጂ ሁረት ይኸ አይልም። የግስ መድረሻ ቀለማቶች ሁለት ናቸው። ማን ማን ናቸው ቢሉ ሀምስ እና ግዕዝ ናቸው። በግዕዝ ከሃ አንስቶ እስከፈ ያለው ግስ ነው። በሃ ምስ ግን አንድ ቤ ብቻ ነው። ይቤማ ነባር አንቀጽ አይደለምን ቢሎ ካላዩን ዘንዱን ትእዛዙን ይዞ ስለተገኘ ነው። ሁለት ቀለም ሆኖ በግዕዝ ተነስቶ በግዕዝ የደረሰ ይኸውም የጠበቀ መረን፣ ቆረን፣ ነደን፣ ጠበን የመሳሰለ ግዕስ በቀተለቤት ዮርዳን ሁለት ቀለም ሆኖ በሐምስ ተነስቶ በግዕዝ የደረሰ ይኸውም የላላ ኤመን ሴመን ኤለን የመሳሰለ ግስ በቀተለ ቤት ዮርዳን በካላዩ ይን ይጨምር ዘንድና ትእዛዙ በሳልስ ይዘምት። አንድ ኡሳን ቀጹ ሳድስ እንጂ ሳልስ አይሆንም። ሳድ መስም ቅጽሉና በይድ ሳድስ ቅጽሉና መስን ቅጽሉ በመጥበቅ ቀደሰን ይመስላል። ሁለት ቀለም ሆኖ በሐምስ ተነስቶ በግዕዝ የደረሰ ይኸውም የላላ ሆረን ቆመን ጾመን የመሳሰሉ ግስ በቀተለ ቤት ይወርዳን በካላይ ውኔ ደርባን ዘንድና ትዛዙ በካይቢ ዘምታን ሳድስ ቅጽሉ ንዑስ አንቀጹ እንደ ቀተለ ሳድስ ቅጽሉ እንደቀደሰ ነው። በቀተለ ቤት በወደፊ ለቤት በው የተነሳ ግስ ዘንድና ትዛዙ ይዘልቃል የሚጉርዳንን በቀተለ ቤት ው ማስረጃ ወደደ ብሎ ይወልድ ይውልድ ይውልድ ይላል። ይህም ሲዘልቅ ነው። ሲጎርድ ግን ይለድ ይለድ ይላል። በፊለቤትው ማስረጃ ውህደ ብሎ ውህድ ወሃድ ውሃዲላን ይኸውን ሲዘልቅ ነው። ሲጎርድ ግን የሃድ የሃዲላን በቀተለቤት አና መድረሻ የሆኑበት ግስ በዘንድ በትዛዙ

የማስረጃ ሀየ ሰብሉይ ይሄጅስ ይሄይስ ይሄይ ይኸውም ይሄውም ሲጓ ሲዘልቅ ነው። ሲጓርድ ግን ይሄ ሲሄ ሲላን በቀደሰ ቤት ባሃና በአየ ተነሳ ግስ በዘንድ በትእዛዙ የዘንድና የትእዛዙ ስራ ቀለም ግእዝ ይሆናል። ያ ማስረጃ ሀየ ለብሉይ ይሄጅ ይሄጅ ይሄጅ ይላል። ያ ማስረጃ አዘዘ ብሉይ ይዝዚ አዝዚ ይላል።

አስተብረከ አውከከ አቡድን ያወክ ያቡድን ያውክ ያቡድን ያውክ ያቡድን አውከ አውከከ ማቡድን ኡካውካ ያቡድን ካናውካ ያቡድን ኡክታውካ ያቡድን ካታውካ ያቡድን መወክ መስተወክ መስተዋክ ወከት መድበክ ወከት ሳቢዘር አስተው ለአውከኩ

ያነሳሳል ያነሳሳዝን ያነሳሳ ማነሳሳት ያነሳሳን ያነሳሱ ያነሳሳች ያነሳሱ ባይድ ቅጥል መድበል ለባይድኒ የህክም ያድ ወንዲ ወሰከ ጨምራን ይጨምራል ይጨምር ዘንድ ይጨምር መጨመር የጨመረ የጨመሩ የጨመረች የጨመሩ ባዕድ ቅጥል መድበል ጥሬ ዘር በብዙ በይድ ዘር በብዙ ዘመድ ዘር በብዙ ዘረ ከሰደበ የሰድባን ይሰድብ ዘር ይስደብ መስደብ የሰደበ የሰደ የሰደበች የሰደቡ በይድ ቅጥል መድበል ሳቢ ዘር

ወጣ ያወጣ ዘግ ያወጣ ማውጣት ያወጣ ያወጡ ያወጣች ያወጡ ባይድ ቅጥል መድበት ከት